በኦሮሚያ ክልል ወለጋ ዞን ቅልጡ ካራ ወረዳ አራት ሰላማዊ ሰዎች በታጠቁ ኃይላት ተገደሉ። በኢትዮጵያ የሰብአዊ መብት ሁኔታ አሳሳቢነቱ እየጨመረ መምጣቱ ተሰሟል። ሰላም ጤና ይስጥልን፣ የቦረና ባሬንቱ ቻናል አድማጮቻችን፣ የረቡ ምሽት ዜናዎችን ይዘናል። ከዜናዎቹ ጋር ጃለኔ መቃሳ። በኦሮሚያ ክልል ምዕራብ ወለጋ ዞን የተለያዩ ስፍራዎች በወራሪው ፋኖ ቡድን መያዙ ተሰምተዋል። ምዕራብ ወለጋ ሆሮ ጉዱሩ ኪረሙ ወረዳና አካባቢዋ በጽንፈኛ እና ዘራፊው ፋኖ ቡድን መወረሩን ምንጮች ከስፍራው ገልጸዋል። ይህ ወራሪ ቡድን ሰላማዊ ሰዎችን መግደል እና ዝርፊያን ዋና ዓላማ ያደረገ ሲሆን በአሁኑ ሰዓት ድንበር ተሻግሮ በመግባት በሰላማዊ አርሶ አደሮች ተኩስ መክፈታቸውን ምንጮች አረጋግጠዋል። ከቀናት በፊት በስፍራው የነበሩ የመንግስት ወታደሮች ቦታውን ለቆ ሲወጡ እነሱን ተከትሎ ይህ ወራሪው ቡድን መግባቱን ነው ያገኘነው መረጃ የሚያመላክ በሁኔታው ግራ የተጋባው የአካባቢ ነዋሪዎችም ከቤት ንብረታቸው ለቆ በመውጣት ላይ መሆናቸውን ተናግረዋል። የኦሮሚያ ክልል አስተዳደር ሁኔታውን በተደጋጋሚ ቢሰማም መልሱ ዝምታ መሆኑንም ምንጮች ገልጸዋል። በተለያዩ የኦሮሚያ ከተሞች እና አካባቢዎች ጦርነቶች ተጠናክሮ መቀጠላቸው ተሰማ። በኦሮሞ ሕዝብ ላይ በአምባገነን መሪና ጽንፈኞች የመሬት ማስፋፊያ ሰበብ በየቦታው ክልሉ ላይ ጦርነት መከፈቱ ተገልጿል። ከዚህም ጋር ተያይዞ በምስራቅ ሐረርጌ እና አካባቢያ ያሉ ከተሞችና ወረዳዎች ብሎም ቀጠናዎች የመሬት ማስፋፊያ ወረራን በማድረግ በሶማሌ ክልል መንግስት አርሶ አደሩ ላይ ተኩስ በመክፈት ግድያና መፈናቀሎች በኦሮሞ ህዝብ ላይ እየተከናወነ ይገኛል። በተጨማሪም በኦሮሚያ ክልል በምስራቅ ወለጋ ሆሮ ጉዱሩ ዞን ኪረሙ ወረዳና ዙሪያ ውስጥ የሚኖሩ ህዝቦች በግፈኞች እና በጽንፈኞች ፋኖ ሞትና መፈናቀሎች እየደረሰበት ይገኛል። የኦሮሚያ ህዝብ ይህንን አውቆ በአንድነት እንዲነሳም የኦሮሞ ቄሮ ጥሪ አቅርበዋል። ኦሮሚያ በዚህ ሰዓት መሪ አልባ በመሆኗ ሁሉም በዘፈቀደ ተነስቶ ሀገሪቷን የመምረር ሁኔታዎች ይታያሉ። በተጨማሪም በገዢው መንግስትም ክልሉ የጦር አውድማ ከሆነ ሰነባብቷል። ስለዚህ እኛ የኦሮሞ ቄሮዎች እጣፈንታችንን በራሳችን እንወስናለን ሲሉም ያነጋገርናቸው ወጣቶች ሀሳባቸውን ገልጸዋል። በምዕራብ ወለጋ ዞን ቂልጡካራ ወረዳ አራት ሰላማዊ ሰዎች በመንግስት ወታደሮች ተገደሉ። በኦሮሚያ ክልል ምዕራብ ወለጋ ዞን ቂልጡካራ ወረዳ ተለምሷር የሆኑት በቁጥር አራት ሰዎች በመንግስት ታጣቂዎች መገደላቸው ምንጮች ከቦታው ለሚዲያችን ገልጸዋል። ከተገደሉት ውስጥ አሰፋ ታደሰ፣ ሻና ነመራ እና ባጁራ መንግስቱ የተባሉ ግለሰቦች መሆናቸውና አንዱ ለጊዜው ስሙ እንዳልተጣራ ከስፍራው ያነጋገርናቸው ምንጮች አብራርተዋል። ይሄ በእንዲህ እንዳለ በተለያዩ የኦሮሚያ ክፍሎች ግድያ፣ ዝርፊያና እስራት እና ሌሎች የሰብአዊ መብት ጥሰቶች በእነዚሁ ኃይል ሲካሄድ መቆየቱ የሚታወስ ነው። በኢትዮጵያ የሰብአዊ መብት ሁኔታ ሳሳቢነቱ እየጨመረ በመምጣቱ የተለያዩ አካላት እንዳሳሰባቸው ገለጹ። በኢትዮጵያ የሲቪክ ማህበራት እንቅስቃሴ መጥበብ ዙሪያ አርባ ሁለት ሀገራት ለተባበሩት መንግስታት ድርጅት መግለጫ ልኳል። በሀገሪቷ የሚስተዋሉ የሰብአዊ መብት ጥሰቶች ሀሳብን በነጻነት የመግለጽ የነፈገ አካሄድ፣ ሰላማዊ የመሰብሰብ እና ሌሎች የመብት ጉዳዮችን ጨምሮ እንዳሳሰባቸው ነው መግለጫው የሚያትተው። አያይዞውም አርባ ሁለት ሀገራት ነጻ ሚዲያ እና ጋዜጠኞችን መግደል እንዲሁም ማስፈራራት እንዳሳሰባቸው ገልጾ መሰል ጉዳዮች ላይ ግልፀኝነት ያለው ምርመራ እንዲደረግም ጠይቀዋል። በመንግስትና መንግስታዊ ባልሆኑ አካላት የሚደርሰው የሰብአዊ መብት ጥሰትና ጭቆና ፍርሃታቸውን ቀጥለዋል ሲልም የሰብአዊ መብት ከፍተኛ ኮሚሽነር ጽህፈት ቤትም አሳውቀዋል። ግድያና የአካል ማጉደል፣ ህጻናት ወሲባዊ ጥቃትና ጠለፋን ጨምሮ ሌሎች ጉዳዮች መበራከታቸው በጣም አሳሳቢነታቸው ጎልተዋል ሲልም ተብራርተዋል። ሀገራቱ የኢትዮጵያ መንግስት እና ሁሉም ባለድርሻ አካላት ኦሮሚያን ጨምሮ በግጭት ቀጠና ውስጥ እያሉ የሰብአዊ መብት ጥሰቶች እንዲቆሙም ጠይቀዋል። በተጨማሪም በሰላማዊ ዜጎች ላይ የሚደርሰው ግድያና አካል ማጉደል፣ አሰቃቂ ሰቆቃ፣ እስራትና መሰወር በአስቸኳይ መቆም እንዳለበትም ጠይቋል። በመጨረሻም ሀገራቱ በመግለጫቸው ዘላቂ ሰላም እና እርቅ መፍጠር አስፈላጊ መሆኑን አጽንዖት ሰጥተዋል። ውድ የተከበራችሁ አድማጮቻችን፣ ለዛሬ የያዝናቸው ዜናዎች በዚህ ያጠናቀናል። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ጥቆማና የሚዲያ ሽፋን ከፈለጋችሁ ማህበራዊ ሚዲያዎቻችንን መጠቀም እንደምትችሉ እናሳስባለን። እናመሰግናለን። ላይክ ሼር፣ ሰብስክራይብ በማድረግ የበኩሉን አስተዋጽኦ ያድርጉ።